አዴይ ዛሬ ደግሞ በአዴዎች መጥቻለሁ ማለት ነው። አዴ እንግዲህ ገጠር ገብታለሽ ማለት ነው። ከምሰራበት ቦታ ከፍቅር ጋር በመነጋገር ተጣልታ ማለት ነው። ይህችን መሰሪ ፍቅር አባራታለች ማለት ነው። ምክንያቱም ያባረረቻት እናቴ ከዚህ መሄድ አለብሽ ብላሻለች፣ ብላት አባራታለች። በጣም ትጠላት ስለነበረ ፍቅር ዴቭም እንግዲህ እየተናደደ እንደዚሁም ደግሞ ኤላም ለሚም ደግሞ ገጠር እንደገባች ለዴቭ ትነግረዋለች። ዴቭን ደግሞ ፍቅር ስለምታፈቅረው በዛ ምክንያት ባርኮቲም አዴይን ስለሚወዳት ብዙ ሰው አዴይን ይወዳታል። በዛ የተነሳ አዴይን አሁን ተቤት አባራታለች። እሷም መሯት ስልችት ሲላት ከቤት ወጥታ እነ ኤላ ቤት ታሄዳለች። ኤላ ጋር ስትሄድ ኤላም ጋር ከዛ ተጣልታ ትወጣለች። ለሚሰላለች ነበር እዛ ሄደችውም አሁን ላይ ያለችበት ሁኔታ በጣም አሳዛኝ ሁኔታ ነው። ገጠር ገብታ ለገበሬ ሊድሯት ጠፍታም ስለነበር ከዚህ በፊት አሁን ላይ ደግሞ ይፈልጓታል ማለት ነው። ሰላም ጤና ይስጥልኝ። ወደ ቤተሰብ እንዴ ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ክፍል ስልሳን አደይን እጀመጥቻለሁ። አደይ ምን ላይ ነው ያለችው? ክፍለ ሀገር ገብታለች ማለት ነው። ክፍለ ሀገር የገባችበት መንስኤ ምንድን ነው? አዲስ አበባም አየችው፣ አልሆነላትም። በፊትም ያው ብርሃንን ማምጥታት ነበር። ሁሉ ነገር አይተናል ማለት ነው። ፍቅር በጣም ልታስቀምጣት አልቻለችም። በጣም መጥፎ ልሽ ነች ማለት ነው። ፍቅር የምትባል ተንከሲስ ግን እናታቸው የለችም ነበረ። የባርኮትና የፍቅር እናት እሷ ነበረች። እናቷ የነ ፍቅር እናት ደግሞ በጣም ተወዳታለች ማለት ነው አዴይን። በዛ የተነሳ ሁሉም ሰው ስለሚወዳት አዴይን አሁን ላይ አባራታለች። ማን እንዳባረራት ምንናስ እንደሄደ እናታቸው ተመልሳ ትመጣለች ማለት ነው። ፍቅርን ስጠይቃት ራሷ ናት የሄደችው ትላታለች። እንደዚሁም ደግሞ ሊዱ አይ አይደለም ፍቅር ናት ያባረረችዋት። አንቺ አባሯት እንዳልሽ አስመስለው አባራታለች ትላታለች ማለት ነው። እናቷም እየተናደደች እውነትሽን ነው ሌቱ፣ በፍቅር ምክንያት ነው የሄደችው አዴይ ትላለች። አዴይን በጣም የምትወዳትና የምታከብራት ሰራተኛዋ ነበረች። አዎ አደይ ሰው ላይ አደርስም። ዴቭ ገና ለገና ያፈቅራታልና ዴቭ ደግሞ እሷ ማፍቀር የለበትም እኔን እንጂ በማለት ፍቅር በጣም ኃይለኛ ናት ማለት ነው። በዚህም የተነሳ አልተስማሙም። ዴቭ እንግዲህ አዴን በጣም ያፈቅራታል ይወዳታል። ከሱም ጋር ተጣላች። ባርኮትም ደግሞ ቤዛን ይዞ መጥቶ ነበር። ከቤዛን ከሁሉም ጋር ብቻ አዴ ትጣላለች፣ ሁሉም ሰው ስለሚወዳት። ንጉሥ እና ደመቀም እንግዲህ ያው ስትሄድ ስላላዩ እነሱም ገጠር መሄዷን ሲሰሙ በጣም ተናደው እና አዝነው፣ በቃ ለዛ ለሰውዬ ይድሯታል ይላል ማለት ነው ደመቀ ደመቀ ለአደይ ዘመድዋ ስለሆነ ማለት ነው ይለዋል፣ ለእንትና ማለት ነው። እሱም ደግሞ እየተናደደ ንጉስ፣ እንዴት እኔማ ገጠር መግባት አለብኝ ይላል። ባርኮቴና ዴቭም ገጠር ሄደን አደይን መፈለግ አለብን ይላሉ። አሁን አደይ ያለችው ከእህቷና ከእናቷ ጋር ነበረ። አባቷ ሌላ ቦታ ነበር የሚኖረው። መምጣቷን ሲሰማ ለሌላ እንደሚድራት እሷም ጠንቅቃታቅ ነበር። ከዚህም በፊት እሱ አባቷ ሊድራት እንዳሰበ ስሰማ ነው ወደ አዲስ አበባ ጉዞዋን ያቀናችው። አሁንም ተመልሳ ወደ ገጠር ጉዞዋን አቅንታለች። አሁን ላይ ያለችበት ሁኔታ በአደይ የተነሳ ገጠር ላይ ያሉ ወንዶች ይፈልጓታል። ወደ ከተማም ስትመጣ ብዙ ወንዶች ይፈልጓታል። ይህም በማስመልከት አደይ አሁን ላይ ያለችበት ሁኔታ አባትሽ መቷል ይላታል፣ ማለት ነው። ብርሃንም እንዴት ከስንት ዓመት በኋላ አባቴ ፈልጎን መጣ ትላለች። የአዴ እናትም ከዚህ በኋላ የትስ ልደብቅሽ እችላለሁ? ምንስ ፈልጎ ነው የሚመጣው? ትላለች። አባታቸው እንደመጣ ይሰማል። ከጎረቤት ሰው፣ ከሰፈር ሰው ይሰማሉ። አዴን የትንደብቃት? ከዚህ በኋላ የትስ እናድርጋት? እህቴ፣ እናት አለሚ አንቺኮ ህይወትሽ ምስቅልቅል ያለ ሆነ ትላታለች። ህዊ ማለት ነው። አደይን እህቷ እና በጓሮ በኩል ይደብቋታል። እናቷም የለችም እላለሁ፣ አባቷም ቢመጣ ችግር የለም። እዚህ መሆኗን ግን ማን ነገራቸው ትላለች? አይ እታች ቤት ያሉት እንትን ጠላ የሚጠጡት ሰፈር አደይን ሲፈልጓት የነበሩ ሰዎች ስላሉ እነሱ ናቸው ይላል ማለት ነው ተላላኪው እሷም ጓሮ የደብቋትና ስትጠየቅ እናቲቱና እህቷን ስጠይቃት አባቷ አላየሁም ትላለች። እናትሽን ጥሪያትሺ ሲላት እሺ ብላ እናቷን ስትጠራ እናቷም ደግሞ የአደይ እናት ናት። እኔ አደይን አላየሁም፣ መታም ነበረ የት እንደምትኖር የት እንዳለች አላውቅም ትላለች። በመስኮት በኩል በጓሮ በኩል መስኮት ስለነበረ አባቷ እሱን አይቶ እየሮጠ ይሄዳል። እየሮጠ የሄደበት ምክንያት ምንድን ነው? አደይን ለሌላ ሰው እንደሚድራትና ከዚህም በፊት ሊድራት እንደነበር ስለምታቅ፣ እሷ አትፈልግም ማለት ነው። አደይ አሁን ላይ ያለችበት ሁኔታ ሕይወቷ ምስቅልቅል ብሎ ልብሷ ውሃን ይዛ በሩጫ ትቀጥላለች። ጫካ ቦታ ሂዳ ትደበቃለች። ጫካም የተደበቀችው እሱ ሲሄድላት ወደ ቤት ልትገባ ነበር። በጓሮ በኩል ነው የደበቋት። በጓሮ በኩል እሷን ሲመለከታት አባቷ ወጥቶ ይሄዳል። ብርሃንም አከንፍፋ ተከትላ አባቷን ትሮጣለች። ምክንያቱም አደይን ያገኛታል በማለት የአዴይ እንግዲህ ዴቭ ስለሚያፈቅራት ፈቅራት፣ ይችማና ደግሞ በጣም መሰሪ ናት። ቤዛ በአደይ ቦታ ገብታ እነ ባርኪ ቤት እየሰራች ነው። ባርኪ ምግድህ ፍቅረኛው ነበረች። አሁን ወደ ሰራተኛነት ተቀይራለች። ፍቅርም አንቺ እንደዚህ እንዳረግሽኝ እመኘኝ አለቅሽም ትላታለች ማለት ነው። ገና ምን አይተሽ ብዙ ነገር ትሰሪያለሽ ትላታለች። ፍቅርም ምክንያቱም እልክ እየተዋጣኝ ነው። እናቷ አመታለች። የነ ባርኮት እናት የምታውቀው ነገር የለም። ቤዛ ለምን እንደመጣይ የባርኮት ፍቅረኛ ትሆን ምን ትሆን አታውቅም? ማለት ነው ሰራተኛን የመሰለቻት አልተመቸሽኝም ይሄ አለባበስሽ ጥፍርሽ ጸጉርሽ ሻርብ ሰሪበት በደንብ አርገሽ ቅጥም አርገሽ ሰሪ ጸጉር ነው እያበላሽን ያለው ማታ ያቀረብሽልኝ ምግብ ራሱ ሎሺ ሎሺ ነው የሚለው ጥፍርሽን ቁረጪ ይሄ የምትቀባቢውን ነገር ደግሞ ወደዛ ወሮሪ ትላታለሽ ማለት ነው ባርክም ደግሞ እሷም በጎን እየተናደደች ቤዛ እንዴት እኔን ሰራተኛ ትሉኛላችሁ? ብላ ጓ ትላለች። ያው እናቱ ስለማታውቅ ፍቅረኛ እንደሆነች የሚያውቅ የለም ማለት ነው። የፓርኪ ፍቅረኛ እንደሆነች ማንም አያውቅም። የእናታቸው አታውቅም። ሌሎቹ ያውቃሉ። ሌዶም እንግዲህ ምግብ እየተበላኝ አይደለም እዚ ቤት ውስጥ በጣም ከብዶኛል። አዴ ከህዴ በኋላ ፍቅር አሰቃይታ ነ ላክቻት ብላ ተነግራታለች። ደና ፍቅርናት ማለት ነው። አሁን ላይ ያሉበት ሁኔታ ምስቅልቅል ብሏል ማለት ነው። ምግብ የሚሰራላቸው የለም። ምክንያቱም ሶ እንትን ነው። ዳዊትም እንግዲህ ወደ አዴ አገር ሂዷል ማለት ነው። ገጠር ተደባድቦ ሊያመጣት ነው ወይስ ሊወስዳስ ነው? ለከተማ ትታራለች ተብሎ ከተማ ገብቷል ማለት ነው። አሁን እየተመካከረ ከነ ንጉሱም ጋር እየተመካከረ ነበር። ደመቅ ሀገሩን ያውቀዋል፣ እሱ እንዲወስደው ማለት ነው። ምክንያቱም አዴይን ማምጣት አለበት። አዴይን በጣም ስለሚወዳትና ስለሚያፈቅራት አሁን ላይ ያሉበት ሁኔታ በጣም ከባድ ነው ማለት ነው። አዴዬ በጣም ጨዋልሽ ናት፣ ጨዋ ሰራተኛ ናት። በቃ የተባለችውን ሁሉ ትሰራ ነበር። ግን ይች መሰሪ ፍቅር እያለች ምንም ሰላም የለም ማለት ነው። በቅርብ ቀን መታ እንደምናያት ወደ ነባርኪ ቤት እንደምትቀላቀል ተስፋ አለን ማለት ነው። የነባርኪ እናት እንድትመጣ እየጠበቋን ነው። ይህን ይመስላል አደይ ድራማ። ላይክ እና ሽር ሰብስክራይብ አድርጉባት።